ጆሲ የሜሮን እና የአቶ ግርማን ሴራ አጋለጠ ሜሮን ደነገጠች አቶ ግርማ እንዴት እንደዚህ ተፈጠረ እንዴት ሊያቅብን ቻለ ብሎ ድንግጥ አለ ሰላም ይ በደስታ ተሞላች ሰላም ሰላም ቤተሰቦች እንዴት ናችሁልኝ እን ያለው ፈጣሪ የተመሰገነ ይሁን በያላችሁበት ሰላማችሁ በዚ ትርፍርፍ ይበልልኝ በዚህ ቤት አዲስ የሆናችሁ ሰብስክራይብ ሼር ላይክ እያረጋችሁ ቤተሰብ እንድትሆኑ በተተና ጠይቃለሁ የኔ ውድ የሆናችሁ ወርቅ የሆናችሁ ቤተሰቦች ማለት ነው። ሀሴት ክፍል ዘጠኝ ሀሴት ክፍል ዘጠኝ ላይ እንግዲህ ግርማና ሜሮን ተስማምቶ ሰላምዬን ውሸት ማስ ብሏል ማለት ነው። በሳሚ ዘንድ እንግዲህ ሰላምዬ በጣም የተከበረች ሴት እና በጣም ጥሩ ሴት ለሰዎች አዛን ውሸት ማታቅ ሴት ነበረችና እድሜ ለአቶ ግርማና ለሜሮን ሳሚ ፊቷን አዞሮ ፊቱን አዞሮባታል ማለት ነው። ያዞሮበት ምክንያት ደግሞ ከዚህ በፊት ለእሷ ሲከራከር ነበር። ሜሮን በተደጋጋሚ እሷ ቤት በምጣ ጸዳበት ሰዓትም ይሁን ምናምን መኝታ ቤቱ እየተመላለሰች ነው ብላ ስታሳብክ ነበር። ያኔ ግን ሳምቾ አላመነም ነበር። ደብዳቤውን ካየ በኋላ ግን ስታስመሲ ነበር እስከዛሬ ድረስ ብሎ እሷን ውሸታም፣ አስመሳይ፣ በጣም ርካሽ ሴት ነሽ ብሏታል አምካሽ ሴት ነሽ። አንቺን አንድ ቀን በዚህ አስቤሽ አላቅም ነበር። እንዴት ከአባትሽ ከሚያክል ሰውዬ ጋር እዚህ ነገር ውስጥ ትገባያለሽ? በዛውን ደግሞ እኔን ምክንያትሽ ስታረጊ ትንሽ አታፍሪም? እኔ መቼ ነው የአንቺ መኝታ ቤት ውስጥ መጥቼ እንደዛ ሳረገ የነበረው? ብሎ በጣም ሰድቧት ነበረና ልቧ ተሰብሮ ለጆሲ ሳሚ እኮ ሰደበኝ፣ እንደዚህ ተናግሩኝ። ምን እንደተፈጠረኝ፣ ምንም ማቆ ታሪክ የለም፣ ምንም ማስታወሳቸው ነገሮች የለውም ብላለች። እንግዲህ ከመድኃኒቱ በኋላ ከተመረዘች በኋላ ትክክል አደለችም። ሰላምዬ ማንን እንደመረዛት እስሁን ድረስ ልታስታውስም አልቻለችም። ለነገሩ ፋታ አላገኘችም። ነገሮቹ በላይ በላይ ነው የተደራረቡባት ከመሟሳት። እንግዲህ ሳሚም ተቀይሮባታል እሷ እያሰበች ያለችው ለምን እንደተመረጠች ሳይሆን ለምን ሳሚ እንደተቀየረባት ነበር፣ ደጋግማ ስታሰላስል የነበረውና እንደዛም ሆኖ እንግዲህ ሰላምዬ በመጨረሻም ከዚህ ቤት ውጪ፣ አንቺ ልካሽ ሴት ነች። ከአባቴ ጋር እንደዚህ ማድረግሽ ማመን አልችልም። ስለዚህ ከዚህ በኋላ ከነገ ጀምሮ ዓይንሽን ላይ አልፈልግም ብሏታል። ሰላምዬ በጣም ደንግጣ እራሷ ስታ ነበርና ራሷስ ጆሲ መጀመሪያም ሲነግሩት አዎ ሳሚዬ ይነረጋጋ ነገሩ የሚያስጠላ የሚያስቀይም ነገር ቢሆንም ተረጋግተን ከጀርባው ያለውን ነገር እናጣራ ብሎት ነበረና፣ ቶሎ ብሎ አልፈርደም ነበር ተረጋግተን እናስብበት ብሎ ነበር። አው እውነት ነው፣ ተረጋግቶ ማሰብ ነበረባቸው። ሳሚም ደብዳቤውን ለምን እዚህ ክላስ ተገኘ ብሎ መጠየቅ ነበረበት። እሺ ሰላም እየተጻፍ ለምንድነው ደብዳቤው መገኘት የነበረበት ወይም ሰላም ቤት ወይም ደግሞ አቶ ግርማ ቤት ነበር ግን የተገኘው። እነ ሳም ክላስ ውስጥ ለምን ተገኘው? ኮሜዲ ና ውስጥ ምን ይሰራል የሚለው ቃል ጥያቄ መሆን ነበረበት። ስራው ማለት ነውና እሱን እሱ አልጠየቀም ዝም ብሎ ነበር ለመፍረድ የሞከረው። እንደዛ ሆኖ እንግዲህ ጆቲ እንረጋጋ ባለው መሰረት አንድ ላይ የተፋጠው፣ አዎ እውነት ነበር የኔ ፍቅረኛ ነበረች ብሎ አቶ ግርማ ከተናገረ በኋላ ራሷ ስታወርቃ ነበር እና ከዛ በኋላ እንግዲህ በአይነ ቁራኛ እያያቸው ነበር ማለ ማለት ምክንያቱም መጀመሪያም ጠርጥረዋል እንትና ስትደናገጥ ምና ምን ተፈጥሮ ነው ምናምን ብሎ እንትን እያለ ነበረ እና በመጨረሻም ልክነሱ ሲጠቃቀሱ በወደቀችበት ሰ ከዚህ ቤት ውጭ ስትባል ነው እንግዲህ ራሱ አስታ የወደቀችው። ያኔ እንግዲህ በአይነ ቁራኛ እየተከታተላቸው ነበረ። ነገሩን ያወጣል ብዬ አምናለሁ፣ ምክንያቱም በቀላሉ እንደዚህ ዝም የሚባል ነገር አይደለም። ይሄ ደብዳቤ ማን እንደ ጻፋ እየተናገረች ነበር፣ አላመኗትም እንጂ ሜሮነሽ አቶ ግማ ምነቱን ታቃለ እያለች ብትናገርም ሳሚን ሊሰማት ፍቃደኛ አልነበረም። ማለት ነው ቤተሰቦች